አለም በዚህ ልክ ሊያምነው ሰውየው ማን ነው? ስለ ዓለማችን የተነገረው አስፈሪ ትንቢት የኮረና ወረርሽኝ የተነበየው ሰው 2025 ርኅራሄ የሌለበት አመት ይሆናል ሲል ተናገረም። ይህ የኮቪድ ወረርሽኝ ከዓመታት በፊት የተነበየው ይህ ራሱን ተንባይ ብሎ የሚጠራው ሰው 2025 ዓመተ ምህረት በተለይ ደግሞ የዓመቱ አጋማሽ ላይ ከባባድ ቀውሶችን ዓለማችን ታስተናግዳለች ሲል ተንብያል። ሰዎችም ይህንን ትንቢቱን እያገላበጡ ቀኑን እየቆጠሩ ነው። ለመሆኑ ይህ ሰው ማን ነው? ለምንስ አለም አምነው ኒኮላስ አውጄላ ይባላል። 38 ዓመቱ ነው። አሁን ላይ በደቡብ ለንደን የሚኖር ሂፕኖቴራፒ፣ የቀድሞ ህይወትን ማስታወስ ባለሙያና ራእይ ተንባይ ነው ይሉታል። በ17 ዓመቱ ከተከታታይ ቀናት ኮማ ከተነሳ በኋላ እንደ ግብፅ ንግሥት፣ የቻይና ስፌት ሰራተኛ፣ የሂማሊያ መነኩሴና የአፍሪካ ጠንቋ ያሉ የቀድሞ ህይወቶቹን ራእዮች ማየት ጀመረም። እነዚህ ራእዮች የወደፊት ክስተቶችን የመተንበይ ችሎታውን እንዳነቁለት ይናገራል። እሱ ትንቢቶቹንም በህልም ምልክት ወይም በአእምሮ ውስጥ በሚሰማ ጠንካራ ውስጣዊ ድምፅ መልእክት እንደሚቀበል ይገልጻል። አለም ደግሞ የተናገረው ትንቢት ጠባይ ሲል ያምነዋል፣ ይከተለዋል። እኛስ ስለምን እናምነዋለን? ያም ሆነ ይህ አሁን ዓለማችን ያለችበት ማጥ እጅግ ዘግናኝና አስፈሪ የሚባሉ ነገሮች ከፊት እንደሚመጡ ስለሚያሳይ ለእኛ እንደ ማንቂያ ደወል ያደርገዋል። እንዲሁም ወደ ንስሐ እንድንሄድ ያደርገናልና ስለ እሱ መስማቱ አይከፋም። ነገር ግን ትንቢትን እንድንመረምር ደግሞ ታላቁ መጽሐፍ ቅዱሳችን ይነግረናል። ይህ ሰው ትንቢተኛ ነው ጠንቋይ ነው ወይስ ደግሞ በእቅድ የተቀመጠ ሰው ነው የሚለውን በደንብ ሁላችንም ልንመረምር ይገባል። እንደሱ አባባል ህልሞቼን እንደ ፊልም ይገለጡልኛል ነው፣ እናም ክስተቶቹ ቀድሞ የተወሰኑ መሆናቸውን እገነዘባለሁ ብሏል። ይህ ሰው ዴይሊ ሜይልም አንድ ዘገባን አውጥቷል። ከዚህ ሰው ጋር ተቀራራቢ የሚመስል ዘገባ ስለ ዓለማችን የተነገረው አስፈሪ ትንቢት፣ ለመሆኑ ምንድን ነው? የኮረና ወረርሽኝን የተነበየው ሰው በእለቱ ሆነለት ወይ? የዶናልድ ትራምፕም 2024 አሸናፊ እንደሚሆኑ ቀድሞ ተንብዮ ነበረ። ይህ ሰው ለመሆኑ የሰው ማን ነው? ምንስ አለ? የሚለውን ከእናንተ ጋር ልንፈትሸው ወደናል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን። ከላይ በመግቢያችን ባስደመጥናችሁ ርዕሰ ጉዳይ አብረን እንቆያለን፣ እንማማራለን። እንግዲህ ሁልጊዜ እንደምንለው ትንቢቶች ምናልባት ሊሆኑ ይችላሉ፣ ምናልባትም ደግሞ ከጨለማው አለም ሊሆን ይችላል። ስለዚህ በእጅጉ ልንመረምር ይገባል። እኛ ግን በጣም ሰዎች የተቀባበሉ ስለሆነ መላው አለምም ደግሞ የዚህን ሰው ትንቢት ጠባይልም ብሎ አሁን በቀጣዩ ደግሞ ሶስተኛ የዓለም ጦርነት ሊነሳ ይችላል ብሎ አንዳንድ መረጃዎችን ስላወጣ በጣም ነው እየተከታተሉት ያሉት፣ እና መረጃዎች በጣም እየተራገቡ ነው። ይህ ምን ይመስላል የሚለውን ደግሞ ከእናንተ ጋር እንፈትሸዋለን። ይህ ትንቢት ትንቢትም ሆነ ጥንቆላም ሆነ ወይ እቅዳቸው የሚነሱ እቅድም ሆነ የእቅዱ አካልም ሆነ ይሄ ሰው ለእኛ ግን ዛሬ ላይ አለማችን ያለችበት ቅርቃር እያየን ስለሆነ ጦርነቱም፣ ስደቱም፣ እርስ በርስ መባላታችንም፣ የኑሮ ውድነቱም በጣም ብዙ ነገሮች በተለይ ደግሞ በቤተክርስቲያናችን ላይ የተነሱ በጣም ማስፈር የሚመስሉ ነገሮች ስላሉ ይህንን ነገር መመርመሩ አይቀፋም ብለን ወደ እናንተ አምጥተነዋል። አብረን እንፈትሸዋለን። ቤተሰባችን የተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ አድርጉና የደወላውን መልእክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችሁ። እንደተለመደው በከበረው ስጦታቸው በላይክ በኮመንት በሼር እስከመጨረሻው አብራችሁን ዘለቁ። መረጃውን ከአክሱም ቲዩብ ኒሮ ማጸጊያ ያረሳችኋለሁ። ሰናይ ቆይታ ይሆንላችሁ። ለመሆኑ ኒኮላስ አውጄላ ማን ነው? ኒኮላስ አውጄላ 38 ዓመት ነው። አሁን ላይ በደቡብ ለንደን የሚኖር ሂፕኖቴራፒስት የቀድሞ ሕይወትን ማስታወስ ባለሙያ እንደማለት ነው። እናም ራዕይ ተንባይ ነው ይሉታል። በ17 ዓመቱ ከተከታታይ ቀናት ኮማ ከተነሳ በኋላ እንደ ግብጽ ንግሥት፣ የቻይና ስፌት ሰራተኛ፣ የሂማሊያ መነኩሴ እና የአፍሪካ ጠንቋይ ያሉ የቀድሞ ሕይወቶቹን ራዕዮች ማየት ጀመረም። እነዚህ ራዕዮች የወደፊት ክስተቶችን የመተንበይ ችሎታውን እንዳነቁል ይናገራል። እሱ ትንቢቶቹንም በህልም በምልክት ወይ ደግሞ በአእምሮ ውስጥ በሚሰማ ጠንካራና ከፍተኛ ውስጣዊ ድምፅ መልእክት እንደሚቀበል ይገልጻል። እንደሱ አባባል ህልሞቼ እንደ ፊልም ይገለጣሉ፣ እናም ክስተቶቹ ቀድመው የተወሰኑ መሆናቸውን እገነዘባለሁ ይላል አውጄላ። በተለይ በቻይናና በህንድ ያሉ ባህላዊ መንፈሳዊ እውቀቶችን በመማር ችሎታውን እንዳጎለበተ ይናገራል። እሱ በተጨማሪም ዳግም መወለድን ያምናል፣ እናም ነፍስ ለዘላለም ትኖራለች ብሎ የሚያስብ ነው። ሞት መጨረሻ አይደለም፣ ነፍሳችን ወደ አዲስ ህይወት ትመለሳለች ይላል አውጄላ። ይህም የትንቢት ችሎታውን መሰረት እንደሆነ ያስረዳል። ኒኮላስ አውጄላ በአለም ዙሪያ ትኩረትን የሳበው በተከታታይ ትክክለኛ ትንቢቶቹ ምክንያት ነው። ከሱ በጣም ታዋቂ ትንቢቶች መካከል ስናይ

ተንቢዮት አውጀላ ጀላ በ2018 አንድ አለምን የሚያንቀጠቀጥ ወረርሽኝ እንደሚመጣ ተንቢዮ ነበረ። ይህም በ2020 በኮቪድ-19 መልክ እውን ሆነ። ይህ ትንቢት በተለይ በአለም ዙሪያ መካከል ጎልቶ እንዲታይ አድርጎታል። ተንባይነኝ ባዩን የዘር ፍትህ ጥያቄ ያነሳው የብላክ ላይቭ ማተር ንቅናቄን መነሳት አስቀድሞ ተንቢዮ ነበረ። ይህም በ2020 በጆርጅ ፍሎይድ መገደል ተነሳሽነት በዓለም ዙሪያ በከፍተኛ ሁኔታ ተቀጣጥሎ ነበረ። ሌላው የዶናልድ ትራምፕ ወደ ፖለቲካ መመለስ ነው። 2024 አውጄላ በ2024 ዶናልድ ትራምፕ ወደ ፖለቲካ መመለስ የአሜሪካ ፕሬዚዳንትነትን ደግሞ ማሸነፍ እንደሚችል ተንብዮ ነበር ይህም በቅርቡ እውን ሆኖ ሎታል። ሌላው የኖትርዳም ካቴድራል እሳት ነው። 2019 በፓሪስ የሚገኘው ታሪካዊ የኖትርዳም ካቴድራል በእሳት መጋየቱን ተንብዮ ነበረም ይህም በ2019 ዓለምን በእጅጉ አስደንግጦ ነበረ። የሮቦት ጦር መነሳት የሰው ሰራሽ ብልህነትና ሮቦቶች በወታደራዊ መስክ መጠነ ሰፊ ሆነው መጠቀማቸውን ተንብዮ ነበረ። ይህም በዘመናዊ ጦርነቶች ውስጥ እየታየ ነው። የሰው ሰራሽ ብልህነት አርቲፊሻል ኢንቴለጀንስ መጨመርን ስንመለከት በ2024 ኤአይ በአለም ዙሪያ ተጽዕኖን እንደሚጨምር የሰው ተንብዮ ነበረ። ይህም በቴክኖሎጂ ኩባንያዎችና በዕለት ተዕለት ህይወት ውስጥ ተረጋግጧል። እነዚህ ትክክለኛ ትንቢቶቹ የአውጄላን ዝና ከፍ አድርገውታል። እናም ብዙዎች ደግሞ ለ2025 ትንቢቶቹ በቁም ነገር እንዲመለከቱት እና ትኩረት እንዲያደርጉበት አድርጓቸዋል። የእሱ ትንቢቶች በተለይ በአሁኑ የጂኦፖለቲካዊ ውጥረቶች እንደ ሩሲያ ዩክሬን ጦርነትና የህንድና ፓኪስታን ግጭቶች ላሉ ክስተቶች ተያይዘው ስለሚታዩ ተከታዮቹ ቁጥራቸው በጅጉ እየጨመረ ነው። ለ2025 አስፈሪው ትንቢት ደግሞ የሶስተኛውን አለም ጦርነትና ሌሎችንም ስለተነበየ በርካቶች የእሱን ድርሳናቶች እያገላበጡ ነው። አውጄላ ለ2025 ያቀረበው ትንቢት አስፈሪ ቢሆንም በተመሳሳይ ጊዜ አንዳንድ ተስፋ ሰጪ ክስተቶችን ደግሞ አካቶ ተንቢዋል እስኪ ዋና ዋናዎቹን ደግሞ እንያቸው። አንደኛው የሶስተኛው አለም ጦርነት ነው የተነበየው አውጄላ በ2025 አጋማሽ ላይ በሃይማኖትና በብሔርተኝነት ስም የሚነሳ ከፍተኛ ግጭት ሶስተኛውን የዓለም ጦርነት ሊያስነሳ እንደሚችል አስጠንቅቋል። 2025 ርህራሄ የማይኖርበት ዓመት ይሆናል። ሰዎች በሃይማኖትና በብሔርተኝነት ስም እርስ በርስ ይገዳደላሉ። የፖለቲካ ግድያዎች ይፈጸማሉ። ክፋት እና ግፍ ዓለምን ይቆጣጠራታል፣ ይላል አውጄላ። ይህ ትንቢት በተለይ እንደ ሩሲያ፣ ዩክሬን፣ ህንድና ፓኪስታን፣ ቻይናና ታይዋን ያሉ የጂኦፖለቲካ ውጥረቶችን መልክ ስለሚያንጸባርቅ በርካቶች

አደጋዎች ደግሞ ዴይሊ ሜል ባወጣው ዘገባም ተቀራራቢነት ትንበያ ነው ያለው። የቅሪተ አካል ነዳጆች ከመጠን በላይ መጠቀማቸውና የአካባቢ ብክለት ተፈጥሮን እንደሚያናጋ የሚገልጸው አውጄላ በ2025 ከፍተኛ ዝናብ፣ የጎርፍ መጥለቅለቅና የባህር ደረጃ መጨመር ከተሞችን እንደሚውጥ፣ ሚሊዮኖችን እንደሚያፈናቀል ይተነብያል። እንደ ዴይሊ ሜል ዘገባ እንደ ሀሪኬን ያሉ ከፍተኛ የአየር ሁኔታ ክስተቶች ቤቶችን፣ ደኖችንና የእንስሳት መኖሪያዎችን ያወድማሉ። ይህ የአውጄላ ትንቢት ያሁኑ የአየር ማለት ቀውስ አሳሳቢነትን ያንጸባርቃል። ስለ ፖለቲካ ቀውሶች የሰው ምና ላይ የሚለውን ስም ፈትሽ በተለይ በተባበሩት መንግስታት አውጄላ ዶናልድ ትራምፕ ምንም እንኳን ህጋዊ ችግሮችና አሉታዊ የመገናኛ ብዙሃን ውዝግቦች ቢገጥሙትም ስኬታማ አመት እንደሚኖረው ተንብያል። በተጨማሪም ባህላዊ እሴቶች መነቃቃት እንደሚታይ ይጠቁማል። በተባበሩት እንግሊዝ ጠቅላይ ሚኒስትር ኬር ስታርመር ከስልጣን እንደሚወርድና በሴት መሪ እንደሚተካ ተናግሯል። የሳይንስ ግኝቶች ላይ ምናለ በመልካም ዜና ረገድ አውጄላ 2025 በህክምና ሳይንስ ውስጥ ትልቅ ግኝት እንደሚመጣም በተለይ በላቦራቶሪ ውስጥ የሰው አካል ክፍሎችን መፍጠር እንደሚቻል ተንብዋል። ይህ የህክምና አለምን ሊቀይር የሚችል እድገት ነው ይላሉ የዘርፉ ሊቃን። የሮያል ቤተሰብን እርቅ እንመልከት። አውጀላ በተባበሩት እንግሊዝ ልዑል ዊሊያም እና ልዑል ሀሪ መካከል የረጅም ጊዜ ክርክር በ2025 እንደሚቋጭ ተንብዋል። ይህም የንጉሳዊው ቤተሰብ ምስል ላይ አዎንታዊ ተጽዕኖ ይኖረዋል። የሴቶች ስፖርትና የስራ ቦታ እኩልነትንም በ2025 ያለውን ሁኔታ ተንብዋል። በሴቶች ስፖርት ውስጥ ትልልቅ ድሎች እንደሚመጡ፣ በተለይ ደግሞ በ2025 የሴቶች ዩሮ ዋንጫ ላይ ትኩረት እንደሚሰጥ፣ እንዲሁም በስራ ቦታ የደሞዝ ግልጽነትና ኩልነት እንደሚሻሻልም ተናግሯል። የቅሪተ አካል ነዳጅና የዓለም አደጋም ዴይሊ ሜል እንደዘገበው አውጄላ የቅሪተ አካል ነዳጆች ከመጠን በላይ መጠቀም ተፈጥሮን እንደሚጎዳና ይህም በ2025 ከፍተኛ የአየር ሁኔታ ክስተቶችን እንደሚያመጣ ያስጠነቅቃል እንደ የደንቃጠሎች እንደ ሀሪኬን ሄለን ያሉ አውሎ ነፋስ እናም የጎርፍ መጥለቅለቅ በሚሊዮኖች የሚቆጠሩ ቤቶችንና የእንስሳት መኖሪያዎችን ይሰለቅጣሉ። የባህር ደረጃ መጨመር ከተሞችን ሙሉ በሙሉ ሊውጥ ይችላል የሚያየር ንብረት ቀውስን አሳሳቢነት አጉልቶ ተንብዮአል። ይህ ትንቢት የአሁኑ አካባቢ ችግሮችንና የተፈጥሮ ሀብቶችን ከመጠን በላይ መጠቀም አደጋዎቹን በግልጽ ያሳያል። አውጄላ እንደሚለውም እነዚህ አደጋዎች የሰው ልጅ ለአካባቢ ቸልተኝነት ውጤት ናቸው። እሱ ተፈጥሮ በቁጣ ምላሽ ትሰጣለች ብሏል። ይህም የሰው ልጅ አካባቢ ጥበቃ

አለም ለምን ይህንን ሰው ያምነዋል ስንል ደግሞ እኛ በበኩላችን እንጠይቃለን። የአውጀላ ትንቢቶች በአለም ዙሪያ ተቀባይነት ያገኙበት ምክንያት እጅግ ብዙ ናቸው። እንደ ኮቪድ-19 የብላክ ላይቭስ ማተር እና የትራምፕ ድል ያሉ ትንቢቶች ትክክለኛና ተጨባጭ ማስረጃ ሰጥተውታል። እነዚህ ትንቢቶች በተለይ በማህበራዊ ሚዲያ ላይ ተሰራጭተው ብዙ ተከታዮችን አስገኝተውለታል። የአሁኑ የአለም ሁኔታን ስናይ አሁን ባለው የጂኦ ፖለቲካና የአካባቢ ቀውሶች እንደ ሩሲያ ጀነራል የአሩስላቭ ሞስካሊክ ግድያ እና የህንድ የፓኪስታን ግጭቶች የአውጌላ ትንቢቶችን ከእውነታው ጋር የተጣጣሙ ይመስላሉ። ስሜታዊ ተጽዕኖንም ፈትሽ አውጄላ ትንቢቶቹ በልብ አንጠልጣይና ቀልብን በሚገዛ መንገድ የሚያቀርብ ሰው ነው። ይህ ተመልካቾችን ወደ ራዕይ ውስጥ ጎትቶ እንዳያስገባ አስችሎታል። የእሱ መልእክቶች ስለ ርኅራኄ ማጣትና የሰው ልጅ ክፋት የሰውን ስሜት በእጅጉ የሚነካ አድርጎ ተናግሯል። የሚዲያ ሽፋንም እንደ ዴይሊ ሜልና ሚረር እንዲሁም ሂንዱስታን ታይምስ ያሉ ታዋቂ ሚዲያዎች የአውጁላን ትንቢቶች በስፋት መዘገባቸው ተአማኒነት

አድርገውታል። ለመሆኑ ተቃውሞዎችና ጥርጣሬዎችስ ምን ይመስላሉ? ምንም እንኳን አውጄላ ብዙ ተከታዮች ቢኖሩትም ትንቢቶቹ ሳይንሳዊ ማስረጃ ስለሌላቸው ተቺዎች አሉት። አንዳንድ ተጠቃሚዎች በማህበራዊ ሚዲያ ላይ ትንቢቶቹ ለትኩረት መሳብ የተነገሩ ብለው ይተቹታል። ለምሳሌ በኤክስ ላይ አንድ ተጠቃሚ ለቲአርፒ ፍርሃት መፍጠር ብሎ ገልጾታል። ተቺዎች የሶስተኛው ዓለም ጦርነት ትንቢትን በተመሳሳይ በባባ ቫንጋና ኖስትራዳምስ ተነግሮ ስለነበረ የፈጠራ አካል ይጎድለዋል ባይ ናቸው። ሆኖም የአውጄላ ትንቢቶች በ በተለይ በአሁኑ የዓለም አለመረጋጋት ውስጥ ሰዎችን የሚስቡበት ምክንያታቸው ብዙ ነው። የሰው ልጅ በተለምዶ በችግር ጊዜ መመሪያ ወይ ደግሞ ተስፋ ይፈልጋል። እናም አውጄላ ይህንን ፍላጎት በአስደናቂ ታሪኮቹ ሞልቶታል። ኒኮላስ አውጄላ ለ2025 ያቀረበው ትንቢት እንደ አንድ ግጥም ነው፣ በፍርሃት በተስፋ የተጠለፈ በአደጋና ደግሞም በእድገት የተሞላም። ሶስተኛ የዓለም ጦርነትና የተፈጥሮ አደጋዎች ትንቢቶች ልባችንን ቢያስደነግጡትም የሳይንሳዊ ግኝቶች የሴቶች ስፖርት ድሎችና የንጉሳዊ ቤተሰብን እርቅ ተስፋን ያነሳሉ ይላሉ። እሱም ተከታዮቹ የቅሪተ አካል ነዳጆች አጠቃቀም በአካባቢው ላይ ያለውን አደጋ የሰው ልጅ የበለጠ ኃላፊነት እንዲወስድ እሪ አድርጓል ይላሉ። የአውጅላ ትንቢቶች እውን ይሆናሉ ወይም አይሆኑም፣ ጊዜ ብቻ የሚመሰክረው ነገር ነው። ሆኖም የእሱ ታሪኮች የሰው ልጅን ተግዳሮቶች፣ ምኞቶችና ተስፋዎች ያንጸባርቃሉ። ይህ ዝግጅትም ለእናንተ ምን ስሜት ፈጥሯል? የሚለውን እኛም ማወቅ እንፈልጋለን። የአውጅላን ትንቢቶች ታምናላችሁ ወይስ ትጠራጠራላችሁ? አስተያየታችሁን ከዚህ ዝግጅት ስር ባለው የኮመንት መስጫ ሳጥን ውስጥ አስቀምጡልን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።